ሄርሜላ እባክሽ ተከበሪ። ይህ ከባድ ነገር ነው። እንዴት እናትሽ ከሚሆኑ ከሩታ እናት ጋር የማይሆን ሰጣ ገባ ውስጥ ትገቢያለሽ? እኚህ እናት እኮ ትናንትና ልጃቸው ምጧ መጣ ሲባል ሆስፒታል ሲሮጡ የሄዱ እዛ ቆመውም ብዙ ተጨንቀው ሌሊቱን ያደሩ አብርሽ ጓደኞቹ እንኳን ወንበር ይዘው ወንበር ላይ ተቀምጠው ቪዲዮ ሲሰሩ እሳቸው ግን የእናትነት አንጀት አላስችል ብሏቸው እዛው በቆሙበት የሩታን መጨረሻ በሰላም መገላገል

መሻገሏን እስኪሰሙ ኮሪደር ላይ ሲንከራተቱ ያመሹ እናት ናቸው። እኚህ እናት እኮ ልክ እንደሌሎች ሌሎች ኢትዮጵያዊ እናት ልጃቸው ሲሉ የልጃቸውም ጭንቀትም አብረው ተጋርተው እሷ እስክትወልድ ድረስ አብረው የቆሙ ከጎኗ ያልጠፉ እናት ናቸው። ታዲያ ዛሬ ልጃቸው ስትወልድ በደስታ መንበሽበሽ፣ በደስታ ሳቅ መሳቅ ሲጀምሩ ምን አይነት ሴራ ነው ጠንስሰሽ እዛ ይርሹ? ለምንስ እንደዚህ አይነት መልእክትን ማስተላለፍ ፈለግሽ? ሁሉንም በዝርዝር አስደምጣችኋለሁ።

ሄርሜላ እጅግ ማንም ያልጠበቀውን መልእክትና እጅግ ማንም ያላሰበውን ጉዳይ ከሩታ እናት ጋር ለመያያዝ ሞክራለች። ሁሉንም በዝርዝር አስደምጣችኋለሁ። ይህ ሴራ እንዲከሽፍ እባካችሁ መረጃውም አብረሽ ጋር እንዲደርስ ቪዲዮ ላይክ በማድረግ ጀምሩ። መረጃውም ይድረሳቸው በማለት ወደ ቪዲዮ እገባለሁ። ከዛ በፊት ሰላምታይን እጅግ በአማረ መልኩ ለእናንተ ላድርሳችሁ። በተለይ አንድ ነገራችሁ ስለነካኝ እናንተ ኦዲየንሶች፣ በሰው ደስታ የምትደሰቱ ሩታ እርጉዝ ከሆነ

ችበት ቀን ጀምሮ እስከ ዛሬዋ ዕለት ድረስ በጸሎት ያሰባችኋል። በተለይ ካብርሽ ጋር ያሉት አንዳንድ መንገራገጮች አሳስቧችሁ፣ እባካችሁ ተስማምታችሁ በፍቅር ኑሩ፣ የሚመጣውም ልጅ በፍቅር ይደግ እያላችሁ ፍቅርን የሰበካችሁ ከሩታ ጎን ቆማችሁ ሩታን ያጽናናችሁ አለንልሽ፣ አይዞሽ ያላችሁ መውለዷ እጅግ ያጓጓችሁ ቅን ወዲንሶች፣ የእውነት ፈጣሪ አምላክ እናንተን ባላሰባችሁት ሲሳይ ይስጣችሁ፣ ባላሰባችሁት ሲሳይ ተደሰቱ። ፈጣሪ አምላክ የኔ

የምትሉትን ነገር ይስጣችሁ። ቪዲዮዬን እንግዲህ ላይክ አድርጉ ለቤቴም አዲስ ከሆናችሁ ሰብስክራይብ ማድረጉም አይረሳ። ቀጥታ ይዤ ወደ መጣወት መረጃ አልፋለሁኝ። እንግዲህ ያው አብርሽና ሩታ በአዲስ ጉዳይ መጥተዋል። ሩታ የልጅ እናት ሆናለች፣ አብርሽ የልጅ አባት ሆኗል። ጉዳዩን በቪዲዮም አይታችሁታል። አብርሽ እግሩን ተንበርክኮ በጉልበቱ ሆኖ ፈጣሪውን አመስግኗል። እጅግ ያስደስታል። ሩታም በእንባ እየታጀበች ደስታዋን ገልጻለች። ለካ ልጅ ያፋቅራል። ለካ ልጅ ለብዙ ነገር

መሰረት ነው። ይኸው በልጅ አማካኝነት ዛሬ አብርሽና ሩታ ፍቅራቸውን እያደሱ ይመስላል። ታዲያ ከዚህ ጉዳይ ጋር በተያዘ ሄርሜላ እጅግ ማንም ባላሰበው ማንም ባልጠበቀው ሁኔታ ከአብርሽ ጋር ለመታየት ፈልጋለች። ይኸውም በአብርሽ በደስታው ቀን አብሬውን መታየት ፈልጋለሁ እንኳን ደስ አለህ ልበለው ብላ ወደ ሆስፒታል ልታመራ እንዳቀደች፣ ከዛ በመቀጠል አብርሽንም እንኳን ደስ አለህ ልትል እንደፈለገች ነው መረጃውን እያካፈሉኝ። እንዴት ነው ሄርሜላ የምታስቢው? እንዴትስ ነው

ሲያውቀ ይህን ጉዳይ እያየሹ የሩታ እናት እኮ እዛ ሆስፒታል ውስጥ ይገኛሉ የሩታ እናት እኮ ሁሉንም ነገር በሚዲያ ተመልክተውታል በተለይ ከአብርሽ ጋር ምን ስታረጊ እንደነበር ታዲያ አንቺ እንደ እህት ነው እዛ ሆስፒታል ሆነሽ የምትመጪው ወይስ እንደ አብሮ አደግ ጓደኛ አንቺ እኮ ከአብርሽ ጋር ስታሳልፍ የነበረው ነገር ብዙዎችን ያናደደ ነው ይህን ጉዳይ ደግሞ ሩታም የሩታ እናትም የበሸቁበት ሁሉንም በውስጣቸው ይዘው እምቅ አርገው እስከ ዛሬዋ ቀን እየቆዩበት ጉዳይ ነው ታዲያ

በዛ ሆስፒታል እሱ ጋር ስትታይ የሩታ እናት ምን የሚሉሽ ይመስልሻል? የሩታ እናት እኮ ዛሬ መደሰቻ ቀናቸው ነው። ከልጃቸው ጋር እኮ አብረው ተጨንቀዋል። ልጃቸው እኮ እርጉዝ በሆነችበት በከፋት በተነጫነጨችበት ሰዓት ከእሷ ጎን በመሆን ብዙ ነገር አጽናንተዋል። በትናንትና ዕለት ራሱ ብዙ ሆስፒታል ሂደቶችን ስታልፍ አብረው ቆመው ከልጃቸው ጋር ለሊቱን አንግተዋል። ታዲያ እኚህ እናት ዛሬ በመደሰቻቸው ቀን ምን ልሁን ብለሽ ነው ሆስፒታል የምታመሪው? እንኳን ደስ አለሽ ውስጥ ምን

ፈልጋል። አንቺ ከአብርሽ ጋር ምን አይነት ግንኙነት እንዳለሽ ሁሉም ያውቀዋል።

ሆስፒታሉ እንደማይሆን ሆስፒታል መሄድሽ ጥሩ እንዳልሆነ ሲነገርሽ ደግሞ በቃ እቤት ሲገቡም ቢሆን አብርሽን እንኳን ደሳለ እለዋለው ማለት ምን ማለት ነው? የት ቤት ሄደሽ ነው አንቺ እንኳን ደሳለ እምትይው? አብርሽ እኮ ከሚስቱ ከሩታን የወለደው። አንቺ አብሮ አደግ ጓደኛው አይደለሽ። እንደ በፊት እንደ ጥሩ የስራ ባልደረባው አልነበርሽ። ምንም ነገር አልተመለከትን። ምን ተብሎ እንዲታሰብ ነው የፈለግሽው እዛ ድረስ የምትሄጁ? አብርሽ እባክ ይህን ጉዳይ እንደ ቀልድ አትየው። ይቺ ግለሰብ ሄርሜላ የምትባለው

ግለሰብ በፍጹም አንተን እንኳን ደሳለህ ብላ እንድትመጣ እንዳትፈቅድ። በተለይ ደግሞ ከሩታ ከሩታ ቤተሰቦች ጋር ሆነ በእርግጠኝነት የሩታ ቤተሰቦች በጣም ነው የሚፈሽቁት፣ በጣም ነው የሚናደዱት። አሁን የመጣው ፍቅር በዚህ ምክንያት ራሱ ትልቅ መደፍረስ ውስጥ መግባቱ አይቀርም። እባክሽ ሄርሜላ፣ ይህን ነገር የምታስቢ የቤተሰብ ችግር የሚገባሽ የቤተሰብ መጨነቅ የሚገባሽ ከሆነ ከእንደዚህ አይነት ነገርሽ ተቆጠቢ። አብርሽን እንኳን ደሳለ ለማለት ከፈለግሽ እንደው ይህን ያላሳስቦች ከሆነ በስልክ ደውለሽ ማለቱ

በጣም በቂ ነው። ከዛ ውጭ ግን ሌላ ነገር አስበሽ ካልሆነ በአካል በምንም ሁኔታ እባክሽ እባክሽ አትገኝ። አንቺ እኮ አብርሽን ስታማሌ ነው የተገነሹ። አብርሽ እኮ የእኔ ነው እያልሽ ነው ስትናገር የነበረው። ታዲያ ዛሬ እሱ ሩታ መውለዱን አስመልክቶ ምን ቤት ነው እንኳን ደስ አለሽ ብለሽ የምትሄጁ? ለተንኮል እንደሆነ ብዙዎች ነው ቀድሞ ያወቁት። እንግዲህ ሆስፒታል ድረስ ያንን ሀሳብ ማቅረብ በጣም በጣም ያሳዝናል። ከዛ አልፎ ተርፎ ደግሞ ቤትም ሲገቡ ቢሆን እንኳን ደስ አለሽ እለዋለሁ አብርሽ። ይሄን ማለት ምን ማለት ነው? ይሄ ትንሽ

ትንሽ የሚከብድ አይደለም ላይምሮ ራሱ። እባክሽ ሄርሜላ ሰው ያዘነበት ነገር ለአንቺ አይጠቅምሽም። የሩታ ቤተሰቦች ብቻ አይደለም በአንቺ ያዘኑት፣ የራሱ የአብርሽ አባቱ፣ የገዛ አባቱ የሚወደው የሚያከብረው አባቱ ጋሽዬ ራሱ በአንቺ በጣም ነው ያዘኑት። አሁን ዛሬ የልጅ ልጅ በማየታቸው በአዲስ ሕይወት በአዲስ ኑሮ ነገሮቹን ሁሉ ረስተው ነው እንጂ እኔ በልጅ የአብርሽ ራሱ አዝኛለሁ ብለው ነው የተናገሩት። የአብርሽ አባት ጋሽዬ ደጋግሞ የተናገሩት ነገር አለ ሩታን እንደሚያከብሩ፣ ሩታን እንደሚወዱ፣ ለሩታ ጥሩ

ቦታ እንዳለው ነው ደጋግሞ ሲናገሩ የነበረው። ስለዚህ ምንም ቢሆን ምንም እሳቸው የሚወዱት ሩታን ነው፣ ሌላ ማንን አይደለም። እባክሽ በአናት መተሽ፣ አንች ቤተሰብ ለመሆን አትሞክሪ። ምን ምን እኔ እንዴት እንዳሰብሽ እኔ አላቅም። የእንጀራናት ለመሆን አስበሽ እየሆነም አልገባኝም። አንቺ በዚህን ያህል ደረጃ እንግዲህ አብርሽን እንኳን ደስ አለ እርግጠኛ ነኝ ያው ይሄ ያው የእውነት ተደስተሽ እንዲሁም ጥሩ አስበሽ ቢሆን ኖሮ አንቺ ሩታንም ይቅርታ ልጠይቅ በእርግዝና በነበረችበት ሰዓት ባለቤቷ የልጁ አባት

ሲሆን የሚሆነውን ግለሰብ በራሴ በኩል እያረኩ አስቀንቻታለሁ አናድቻታለሁ ብለሽ እሷን ይቅርታ ጠይቀሽ ቤተሰቦቿን ይቅርታ ጠይቀሽ፣ በቃ እንደ ጥሩ እንግዳ ሆነሽ እንኳን ደስ አላችሁ ማለት ትቺ ነበር። አንቺ ግን አሁንም ቢሆን ተንኮል ስለሆነ ሀሳብሽ አብርሽ ጋር ሄደሽ ለመታየት እዛ ሆስፒታል ወይም ቤታቸውም ሄደሽ ከአብርሽ ጋር በድጋሚ እየተቃቀፍሽ ቤተሰብ ሁሉ ለማናደድ ትልቅ ጥረት እንዳለሽ ነው። እንግዲህ በዝርዝር መረጃዎቹን ያካፈሉ ማለት ነው። እባክህ አብርሽ ዛሬ ደስታ ቀን ነው። ብዙ ልንልህ አይደለም አቋም

ይኑርህ አሁን ሁሉ ነገር ፈጣሪ አምላክ በአዲስ ነገር እድል ሰጥቷል። ሩታም ቤተሰቦቿም አዲስ ሌላ እድል እየሰጡህ ነው። ይሄ ልጅ የተወለደው አባት ያስፈልገዋል። አባት ሲባል የሚያሳድገው አባት ሲባል ፍቅርን የሚሰጠው ይህንን ፍቅር የምትሰጠው ደግሞ አንተ አብርሽ ነህ። ስለዚህ ለእንደዚህ አይነት ጉዳዮች ብለው እነሱም ለእርቅ ሁሉ ነገር ክፍት አድርገዋል። ከአንተ ጋርም የወደፊቱን ህይወት ለመቀጠል ያስባሉ በሩታም በሩታም በኩል ያሉ ቤተሰቦች ነገር ግን አሁንም ሄርሜላ የመጣች ብዙ

ነገር እምታቆስል ከሆነ ብዙ ቤተሰብ የምታበሳጭ ከሆነ ይህ ጉዳይ እየተካረረ ይመጣል። ስለዚህ እባክህ አብርሽ ወንድማችን አቋም ይኑርህ። አብርሽና ሩታዬ አንድ ላይ ሆናችሁ ጉዳዩ ላይ ልጆቻችሁ ላይ ስታጫውቱ፣ ልጆች ፍቅር ስትሰጡ አሳዩን። እሱም ቪዲዮ ነው እኛ መመልከት የምንፈልገው። እባክሽ ሄርሜላ እልህም ከሆነ እልሁ ይቅርብሽ፣ ወደ ራስሽ ተመልሰሽ፣ ወደ ራስሽ ነገር አተኩሪ ለማለት ፈልጋለሁ። አንቺም ቢሆን ፈጣሪ የመረቀውን ነገር ሲሰጥሽ ነው ጥሩ። ብዙ ስላዘነበት ቤተሰብም የተከፋበት ነገር ላንቺም

ጥሩ ይሆናል ብዬ አላስብም። በዛሬው መረጃዎች ይዤ የመጣሁት ጠቅለል ባለመልኩ ይሄን ነበረ። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።